በሻቢያ ሰራዊት ውስጥ የተፈጠረ አደገኛ ነገር ለኢትዮጵያ ያለ ውጊያ ድልን አጎናጽፏታል ተብሏል። አስመራን ያመሰውና አዲስ አበባን ጮቤ ያስረገጠ ክስተት ተፈጥሯል። ዝርዝሩን በቆይታችን ትሰሙታላችሁ። የትግራይ ክልል ጊዜያዊ አስተዳደር ለአማራ ኃይሎች ማስጠንቀቂያ አስተላልፏል። በአማራ ክልል ኃይሎችና በጊዜያዊ አስተዳደሩ መካከል ጦርነት ሊፈጠር ይችላል የሚል ስጋትም ጭሯል። በቆይታችን እነዚህንና ሌሎችን ሀገር አቀፍ መረጃዎችን በዝርዝር እናሰማችኋለን። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን የሚያደርሳችሁ የዜና ቻናል ነው። ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በአክብሮት ጋብዘን መረጃዎቹን በዝርዝር ወደ እናንተ ማቅረባችንን እንጀምራለን። ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ታጣቂ ኃይል ትላንት ባወጣው መግለጫ መንግስት በኦሮሚያ ክልል ውስጥ በግዳጅ ወታደራዊ መልመላ እያደረገ ነው ሲል ገልጿል። በመግለጫው ከቅርብ ወራት ወዲህ እያንዳንዱ ቀበሌ 30 ግለሰቦችን ለውትድርና እንዲመለመል ግዳጅ የተጣለበት መሆኑን የጠቀሰው ኦላ ይህንን ኮታ ለመሙላት በግዳጅ አፈሳ እየተከናወነ መሆኑን ገልጿል። በዚህም ምክንያት ዕድሜያቸው 12ና 13 የሆኑ ታዳጊዎችን ጭምር ከትምህርት ቤት በገበያና ሌሎችን ቦታዎች ታፍሰው በተለያዩ ቦታዎች በእስር ላይ ይገኛሉ ብለዋል። ከእነዚህ ማጎሪያ ቦታዎች ለማምለጥ የሚሞክሩ በመንግስት ኃይሎች በጥይት እንደሚገደሉ አስረድተዋል። በመንግስት ታፍሰው ከተወሰዱት ውስጥ 100 ሺህ ብር መክፈል የሚችል ቤተሰብ ያላቸው እንደሚለቀቁ ጠቅሶ ለውትድርና የሚመለመል ልጅ የሌላቸው ቤተሰቦች ደግሞ ከ50 ሺህ ብር በላይ እንዲከፍሉ የተገደዱ ነው ሲል ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራውና በኦሮሚያ ክልል የተለያዩ ቦታዎች ላይ የትጥቅ ትግል እያደረገ ያለው ታጣቂ ኃይል አስታውቀዋል። የኦጋዴን ብሔራዊ ነጻነት ግንባር ኦብነግ የቀድሞ የሶማሌ ፕሬዝዳንት አብዲ ኢሌን ጥሪ ተቃወመ። የቀድሞ የሶማሊያ ፕሬዝዳንት አብዲ ኢሌ መሐመድ ኡመር ወይንም አብዲ ኢሌ ትላንት በማህበራዊ ሚዲያ ባሰራጩ ጽሑፍ ባለፉት ሁለት ቀናት ስማቸው የማጥፋት ፕሮፓጋንዳ እንደተከናወነ ገልጸዋል። ለዚህ መሰረተ ቢስ ፕሮፓጋንዳ የፈጠራ ትርክቶች ምላሽ ለመስጠትና በሀገራዊና ወቅታዊ ሁኔታዎች ላይ አቋሜን ለመግለጽ ያዘጋጀሁት ጽሑፍ ነው ብለዋል። አብዲ ኢሌ በማህበራዊ ሚዲያ ትስስር ገጻቸው ያሰፈሩትን ጽሑፍ አብዲ ኢሌ ጽሑፋቸውን የጀመሩት ያለፈውን መቀየር እንደማይቻል የማይካድ ሀቅ ቢሆንም ስህተትን በድፍረት አምኖ መቀበልና ማረም ትክክለኛው ውሳኔ መሆኑን በመረዳት በጠቅላላ የሥልጣን ዘመኔ በተለይም በለውጡ ጊዜ በጠቅላይ ሚኒስትራችን ዶክተር አብይ አህመድ የተሰጡኝን ምክሮችና አቅጣጫዎች ባለመቀበል በለውጡ ንፋስ ግራ ተጋባሁና ወደ ፖለቲካ መናኸሪያ የገቡ አዳዲስ ስልቶችን ቶሎ መቀበል ባለመቻሌ በስህተት ወደ ቃሊቲ ማረሚያ በሚሄደው አውቶቡስ ዘልዬ የገባሁና ተሳፈርኩ በማለት ገልጸዋል። አብዲ ኢሌ በዚህ ረዘም ባለ ጽሑፋቸው በማወቅም ሆነ ባለማወቅ ለውጡን የተቃወሙ ኃይሎች ትክክል እንዳልነበሩ መረዳታቸውን ገልጸው በጠቅላይ ሚኒስትሩ የመደመር ፍልስፍና፣ የልማትና የዲፕሎማሲ እንዲሁም የኢኮኖሚ ሌሎችም ስኬቶች መምጣታቸውን አስታውቀዋል። ሲቀጥሉም በሀገራችን ውስጥ ስላለው ወቅታዊና የፖለቲካ አለመግባባት በሚል ርዕሳቸው ላይ በአንዳንድ የሀገራችን ክፍሎች በትጥቅ ትግል ለውጥ እናመጣለን የሚሉ ኃይሎች የተሳሳተ የፖለቲካ ስትራቴጂ አማራጮችን እየወሰዱ መሆኑን አምናለው፣ ያሉ ሲሆን ከጦርነት ውድመትና ስቃይ ብቻ ነው ሊመጣ የሚችለው ብለዋል። በዚህ ሁኔታ በመነሳሳት የኦጋዴን ብሔራዊ ነጻነት ኦብነግ አመራሮች ከቅርብ ጊዜ ወዲህ የሚሰጡት መግለጫና ትርክቶች መወገዝ እንዳለባቸው ያስረዱት አብዲ ኢሌ ጨምረውም የክልላችን ህዝብ ጦርነት ሰልችቶታል። እንደኔ እምነት ከክልሉ ቁልፍ ችግሮች መካከል ዋነኛው ጎሰኝነት ነው። በተለይም የኤክሌ ጎሳ ብቻ ነው የክልሉ ፕሬዝዳንት መሆን አለበት የሚለው የኦብነግ አስተሳሰብ ነው ብዬ አምናለሁ ብለዋል። ስለሆነም ሁሉንም የሚመለከታቸው አካላት የትጥቅ ትግል መንገድን ትተው ለመንግሥት ተደጋጋሚ የውይይት ጥሪ ምላሻቸውን እንዲሰጡ አጥብቄ አሳስባለሁ ብለዋል። ለዚህ የአቶ አብዲ ለጽሑፍ ኦብነግ በሰጠው መልስ ሐሳባቸውን አጥብቆ እንደሚቃወም አስታውቋል። ኦብነግ ዛሬ ባወጣው መግለጫ አቶ አብዲሌ የዛሬ አስር ዓመት ገደማ የገደሏቸውና ያሰቃዩቸው ሰዎች ላይ የስነ ልቦና ጥቃት ለመፈጸም እየሞከሩ ነው ብለዋል። ጨምሮም አቶ አብዲሌ በስልጣን ዘመናቸው በሶማሌ ሕዝብ ላይ ከፈጸሙት በደል አኳያ ከእስር መለቀቃቸው በራሱ አግባብነት የሌለው ነው የሚል እምነት እንዳለው አስረድተዋል። በትግራይ ክልል ጊዜያዊ አስተዳደር ካቢኔ ማስጠንቀቂያ ተሰጠ። ማስጠንቀቂያውም ማስጠንቀቂያውም ለፌዴራል እና ለአማራ ክልል ኃይሎች ነው። በሌተናል ጀነራል ታደሰ ወረዳ የሚመራው እንደ አዲስ የተዋቀረው የጊዜያዊ አስተዳደር ካቢኔ ዛሬ ባወጣው መግለጫ የትግራይ ህዝብ ከመረረ የህልውና ትግል በኋላ የተኩስ አቁም መፈጸሙን ገልጾ በስምምነቱ ማዕቀፍ ሰላማዊና ፖለቲካዊ ትግል እያደረግን እንገኛለን ብለዋል። ጨምሮ ምንም እንኳን የትግራይ ህገ መንግስታዊ ድንበሮች ባይመለሱም፣ በስደት የሚገኙ ዜጎቻችን በአሳዛኝ ህይወት ውስጥ የሚኖሩ ቢሆኑም ለዘላቂ ሰላም ሲባል የፕሪቶሪያ ስምምነት ተግባራዊ ለማድረግ ከእኛ የሚጠበቀውን እያደረግን ነው ሲሉ አስረድተዋል። ነገር ግን አንዳንድ የፌዴራል መንግስትና የክልል ሚዲያዎችና ኮሚኒኬሽኖች ምዕራብ ትግራይን የፕሪቶሪያ ስምምነትና ህገ መንግስቱን በመጣስ የአማራ ክልል አድርገው ደጋግመው መልእክት እያስተላለፉ ነው ያለው መግለጫው። እንደ ምሳሌም ሚያዝያ 8 ቀን 2017 ዓ ም አማራ ብሮድካስቲንግ ኮርፖሬሽን አሚኮ የተከዜ ትውልድ የተከዜ ዘብነቱን በተግባር ማሳየት ይጠበቅበታል የሚል ዘገባ ማቅረቡን፣ ሚያዝያ አንድ ቀን ደግሞ የኢትዮጵያ ፕሬስ ድርጅት በትግርኛ ባሰራጨው ዘገባ የጎንደር ሁመራ መንገድ ፕሮጀክት ጥገና መጀመሩን በተመለከተ ሁመራን የአማራ ክልል አካል አድርጎ ማስተላለፉን አስረድተዋል። በተጨማሪም ሚያዝያ ሃያ ቀን 2017 ዓ.ም በሸራተን አዲስ ሆቴል ለጎንደር ልማት በሚል በቀጥታ ስርጭት የገቢ ማሰባሰቢያ ፕሮግራም መከናወኑን አንስተው በዚህ ፕሮግራም ላይ በወልቃይት ጠገዴ ሰቲት ሁመራ ስም የበጎ አድራጎት ድጋፍ መደረጉን የጠቀሰው መግለጫው ይህ የምዕራብ ትግራይን የአማራ ክልል አካል ነው የሚል መልእክት ለማስተላለፍ የተደረገ ሴራ ነው ብሎታል። የሻቢያ መንግስት በመከላከያ ሰራዊት ውስጥ በተፈጠረ መሰንጠቅ እየተናጠ እንደሚገኝ ምንጮች ዘገቡ። ባለፈው በአስመራ አካባቢ ሸንሸላይ የመሳሪያ ዲፖ መፈንዳቱን ተከትሎ ሻቢያ ብዙ ቁጥር ያላቸው ወታደሮቹን መረሸኑን ለማወቅ ተችሏል። የሻቢያ ሰራዊት ከቅርብ ጊዜ ወዲህ የተለያዩ ቦታዎች መሰንጠቁ የታወቀ ሲሆን ሰራዊቱ እርስ በርሱ እየተገዳደለ እንደሚገኝ ነው ምንጮች የዘገቡት። አብዛኛው የኤርትራ ህዝብ ላለፉ ሰላሳ ሁለት ዓመታት ብቻውን የገዛውን የኢሳይያስን ስርዓት መጣል እንደሚፈልግ ነው የተገለጸው። መንግስት በሚከተለው የግለሰቦችን የግል መብት ጭምር በሚጋፋ ስርዓት ህዝቡ ተማሮ የለውጥ ትግል እየጀመረ እንደሚገኝ ከአስመራ እየወጡ ያሉ የደህንነት መረጃዎች ያሳያሉ። አዲስ አበባ ማዘዣ ጣቢያ መስርቶ የሻቢያ ስርዓትን ለመታገል ዝግጅቱን እንዳጠናቀቀ ያስታወቀው ብርጌድ ናህመዶ ትግሉን ወደ ሀገር ውስጥ ለማስፋፋት እየሰራ እንደሚገኝ መናገሩ ይታወሳል። የብርጌድ ናህመዶን ትግል ከፍተኛ የሰራዊቱ መኮንኖች ሳይቀር ይቀላቀሉታሉ ተብሎ ይጠበቃል። ይህ ጥበብ ሚዲያ ነው። የዛሬው የጥበብ መረጃችን በዚህ አብቅተዋል። መረጃን ከጥበብ ስለተከታተላችሁ ከልብ አድርገን እናመሰግናለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የቤቱ አባል እንድትሆኑ በአክብሮት ጋብዘን ተሰናበትን። ሰላም።